ቤተሰብ ድጋሚ መጥቻለሁ ማለት ነው። እንግዲህ አብርሽ እና ሩታ አንድ ላይ ሲመጥ አያስችለኝም ማለት ነው። እና ትላንትና ቪዲዮ እንግዲህ አብርሽ አላክም መሰለኝ። እንግዲህ ዛሬ ሌላ ቪዲዮ ስንጠብቅ አብርሽ እንግዲህ አልጋ ላይ ብሎ መጣ ማለት፣ ይሄ ሰሞን ማለት ነው እንደምላችሁ፣ የአልጋ ወሬሽን ይዟል መሰለኝ ይዟል፣ የቡታጅ ዩቲዩበሮች እንዳለ ይሄ ሰሞን ካላ ካያችሁ ማለት ነው፣ አብረን እንተኛ። በፊት ካያችሁት በፊት ብዙ ነገር አብሮ ይሰሩት አርግዣለሁ ብሎ እንደዚህ አደረገችኝ። እርጉዝ ነኝ አለች ምናምን ምናምን እያሉ እየሰሩት ሁሉ አሁን እየመጡ ማለት ነው። አልጋ አማረኝ። ቆይ እናንተ ጾም እኮ ነው። ለነገሩ ጾም ከታቁና እናንተ ማለት ነው። ቢያንስ እኮ ጾም ከተፈተ በኋላ ራሱ አልጋ አማረኝ ብትልኩ እኮ ችግር የለውም። እኔ አልጋ ካማራችሁ እኮ ማለት ነው ፍቅረኛ ይዛችሁ ሳትጋቡ አብራችሁ እንትን እያላችሁ ከዛ ታረግዛለች፣ ከዛ በኋላ ሽምግልና ይላካል፣ ከዛ አብራችሁ ትሆናላችሁ። ሰርግ የለ፣ እናት ጉልበት ስሞ መውጣት የለ፣ የአባት ጉልበት ስሞ መውጣት የለ። እንዶ ስርዓትና ባህላችንን ጥፍት ነው ያደረጋችሁት ማለት ነው። አሁን መጥቶ ደግሞ አልጋ አማረኝ አለ። እንግዲህ አራስ ሴት ገና ከወለደች በአስር 10 ቀኗ ቁስሏን ምን ሊያደርግ እንደሆነ እኔ አላውቅም አላውቅም። እንዴ ቁስሏን ለምን ገና ሳይደርቅ ማለት ነው እንዴ፣ አብርሽ ቢያንስ እኮ ማለት ነው ቢያንስ ቢያንስ ወር ከሆነ በኋላ እንኳን አልጋ አማረኝ ብትል እኮ ችግር የለውም ችግር የለውም። ገባችሁ አይደለ ወር ከሆነ በኋላ ራሱ ማለት ነው። ግን አሁን እንዴት እንዴት እንዴት እንዴት እንዴት እንዴት ተደርጎ እንዴት ገና ደም ራሱ ሳይቆም ማለት ነው አልጋ አማረኝ ብሎ መጣ። ወይኔ ጉዴ ይሄ አልጋ ሆነ ምናምን ነገር ገብቼ ከልጅ ጋር ለጥ እንላለን። ከዛ ሩታ የምትለኝ ነገር በዛ አጋጣሚ ማየት እፈልጋለሁኝ። በዚህ እንደዛም ሆነ እና ሩታ አብረን ሆንም አልሆንም እሷ ግን እንዲከፋት ና እንዲደብራት አልፈልግም፣ የትኛውም አጋጣሚ ማለትነውና በዚህ ታይም ደግሞ አብርሽ ሩታ ጋ አብሬ ሆንኩም አልሆንኩም አትበል። ሁለታችሁም አንድ ላይ እንድትሆኑ እንፈልጋለን እኛ፣ አንድ ላይ እንድታረቁ እንፈልጋለን። ገባ አይደለ? እዚህ ጋር አንተ ክፍተት መስጠት የለብም ገባ። ሄርሜላም ፊት ሰጥሃት ነው ላይ እንደዚህ እንደፈለገች ሰውነት ላይ እንድስም ምናምን የምታደረጋት ማለት ነው። ስለዚህ አንተ ፊት ካልሰጣሃት እንድስም ካላረካት ወይም ደግሞ በቃ አይደለም ሚስቴ ናት አለቀ። ከሚስቴ ደስ አይላትም። ስለዚህ ከኔ ራቂ እንደዚህ አይነት ነገርን አታድርግብኝ ምናምን ካልካት እኮ ሄርሜላ ራሷ አንተ ናት ነካም። ገባ አይደለ? ነገር ግን አንተ ደግሞ ለእሷ ቦታ ሰጥታል። ገባ? አንተ ላይ እንደፈለገች እንድትጫወት ማለት ነው። ግን እሷን አቁም በቃ አለቀ። ከሩታ ጋር እዚህ ጋር አብረን ሆንም አልሆንም ምን ማለት ነው አልገባኝም። ስለዚህ ትዳርና አትፈልግም ማለት ነው፣ ልጅን አትፈልግም ማለት ነው። ግን መተ ዚህ ጋ አልጋ ላይ እንተኛ? አልጋ ግን ትፈልጋለህ። ከሩታ ጋር ግን ሆንክም አልሆንክም እንድትደሰ ትፈልጋለሁ

አብራችሁ ብተኙ እኮ እኛ ችግር የለብን። ምን አገባን? ምን አገባ? ያንተ ዕቃ ነው እኮ ያንተ ዕቃ ነው። ሩታ ራሱ እንኳን እኛ አደለም፣ ሩታ ራሱ አያገባትም። እዚ ጋ አልጋ ላይ እንተኛ ምናምን እያላችሁ አትፖስቱብን። ገባ አደለ? ያንተ ም ዕቃ የሩታ ነው የሩታ ም ዕቃ ያንተ ነው። ስለዚህ ማንም ሰው እኛ አያገባንም። በአንተም ደግሞ ሩታ አያገባ። ምንድ ነው፣ በሩታ ራስ በራሷ ላይ ሩታ አያገባትም። ባንተም ደግሞ አንተ አያገባም። ገባ አደለ? የእሷ ነው፣ አለቀ። ገባችሁ ግን ቁስሉ ከደረቀ በኋላ እንደፈለጋችሁ። ቢያንስ እኮ ወሩ እንኳን ቢሆን እኮ ብሰሩ ችግር የለውም። ግን በአስራ አምስት ቀን ውስጥ አልጋ አምሮኛል አልጋ ላይ አብረን ካልተኛን አይመጣው፣ አይመጣው ፍራንክ ራሱ ቢሆን አይመጣውም። አብረሽ ግለጹልኝ። በጣም ወዳችኋለሁኝ። እኔ ምላችሁ ቤተሰብ ዛሬ ቀጥ ተብሎ ነው የገባው። እቴቴ አሉ ጋሽዬ አሉ የሚባል ነገር ቀርተዋል። እሺ አብረሽ በጓሮ ነው የገባው። በቃ ሩታ ራሱ ደንግጣለች

ከሆነ ቦታ አንድ ላይ ሆኑ። ነገር ግን እየመጣ ፍቅር እያሳስጋት አብራችሁ እንድትሆኑ የሆነ አለለ። ሩታ አብርሽ ተሻሽሏል። ወደ ባለቤቴ እመለሳለሁ ብላ በልቧ ስታስብ ጓደኞቹ እየመጣው አብሪሽ፣ እኮ ውጭ አገል ሊሄድ አስቧል። ሄርሜላን እኮ ሄርሜላ እኮ አብሪሽን ታፈቅረዋለች መሰለኝ፣ እንትን መሰለኝ እያሉ እየነገሯት ልቧን ደግሞ እያቆሰሉ ነው። አንተ ደግሞ በእጅ አዙር ትመጣና ደግሞ ፍቅር ትሰጣትና ትሄዳለህ። ቆይ ምንድነው የእናንተ ነገር? እቃ እቃ ጫወታ። እኛ ሌላ ቪዲዮ ስንጠብቅ ዛሬ ደግሞ ሌላ። እኛ ግራ ገባል፣ ግራ ገባል ምንም ነገር

እርግጠኛ ነኝ የአብርሽ ቡችሎች ናቸው። ካሜራ ካሜራማናዎቹ የሚቀርጹት ማለት ነው። ሰምተችዋል የሚመስለኝ ትናንትና፣ ራሱ አብራችሁ መታችሁን? ፀጉሯን አስተካክላ ነው እንጂ ሩታ ማለት ነው። አብራችሁ መታችሁ ነው መሰለኝ፣ ይቀረጻችሁ የሚመስለኝ እንደዛ ነገር ነው። እንደዛ ነገር ነው። እኛን ብቻ ጫጫቃድ ሙቀት ላይ ኖሮ ይችላል። አዳሩን ግን አናቀር አዳሩን ይህም የተማ ሙቀት ነው የምታድረው

ደስ ይለኛለ፣ ማስመሰል ባይኖር ግን። አብሪሽ ደግሞ ከዛች ጋር ሲሆን ደግሞ ለሩታ አይነት ለሩታ ያለው ስሜት ለሩታ የሚመልሰው ሩታ እንኳን ከርሜላ ጋር እሱ ሆኖ ሄዳ ስታወራ እንኳን ምን አይነት መልስ እንደሚመልስ አይታቸዋል። ግን ከሩታ ጋር ሲሆን ጅኒው ሴጣን ካለበት ራሱ ይሄዳል። የለም ገባቸው አይደለ? በቃ የድሮ አብሪሽ ነው የሚሆነው ማለት ነው። የድሮ ከሩታ ጋር አብሮ ሲታር አብሮ ሲታዋወቁ የነበረው አብርሽ የድሮ አብሪሽ ነው የሚመጣው ግን ከእነዛ ጋር ሲሆንና ከዛች ጋር ሲሆን ሌላ አብርሽ ነው የሚሆነው። እኔ ግራ ነው የሚገባኝ። አሁን ትላንትና ካያችሁት በቃ ዛሬ ሌላ ቪዲዮ ነው የጠበቅ ነው ሁላችንም እንጂ አልጋ አምሮኛል። አልጋ ከሩታ ጋር ልተኛ ነው ብሎ ሄዶ ሩታ ጋር እንደሚዘራ እናቅምኛ ሩታንከባካቢንሶችንከባካቢንሶችተጋደበኩሩታንከባካቢ በቃ

ግን በዚህ አጋጣሚ ወንድ ልጅ እኮ እናቱን ነው የሚወደው። አብርሽ ብዙ ትደሰት። እናቱን ነው የሚወደው ወንድ ልጅ። ግን አንተን ስለመሰለ ራስን ቁጭ ስላመጣ፣ ያው ደስ የሚለው እሱ ነው። ምክንያቱም ልጅ ሲወለድ ማለት ነው ወይ እናቱን ወይ አባቱን ወይም ደግሞ ሁለቱን መምሰል አለበት። ሌላ ሰው መምሰል ደስ አይልም። የሰው ልጅ ያሸምት መስሎኝ ነው፣ ግን ልጅ ራሴ ቆልጭ ማለት ነው። አባትነቴ መቼም ቢሆን አይችልም። ቤተኛውን ቦታ እንጂ ጊዜ ስላሳለፍክ ከጎኔ ስለነበርክ ከልብ አመሰግናለሁ። አሁን ብትሄድበት ታይምህ እየደረሰ ነው። ከነ ካሜራ ምናምን ትፈልገኛለህ፣ ብትሄድ ይሻላል።

አየት ሁለቱም ሲገናኙ ማለት ነው፣ እንዴት ደስ እንደሚሉን! እግዚአብሔር ነው ምላችሁ። እነዛ ሰዎች ምን እናርጋቸው? የእውነት ምን እናርጋቸው? ማንን እንላክና ማለት ነው። አስሮ በጣም በቀን እንደ ሙቀጫ ሙቀጫና ሙቀጫ ውስጥ አቃላችሁ የሆነ ለመስቀል የምንወቅጠው ሚጥሚጫ ማለት ነው። እንደዛ ነበር ቅጥቅጥ ማለ ሶስቱንም ሁለቱንም ጫታሞች፣ እና ደግሞ አሁን አንዱም እየመጣው ነው መሰለኝ እና ደግሞ ያቺ ሴ ተዳደረን ማለት ነው። ሶስቱንም አንድ ጭፍልቅ የሚያደርግ ሰው አለ፣ ቡታጀራ ላይ ነገሩኝ። የምሬን ነው። በቃ ከእነዚህ ህይወት እንዲወጡ ማለት ነው። ክፍ ውስጤ ነው። ግን አራት ነ ሽራ ሴት ስለሆነች ሽኔ ደግሞ ሴት ላይ እጅ ማንሳት ሆነ ቤተሰብ፣ ሰላማችሁ ይብዛልኝ። ቪዲዮን ያላያችሁ አብርሽ ቤት ገብታችሁ ቪዲዮ ማየት ትችላላችሁ። ባይ ባይ።